አርበኛ ኮሎኔል ፈንታሁን ሙሃቤ የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር እንዲሁም ዋና የጦር አዛዥ የወሎ ቤት አማራ ጠቅላይ ግዛት ህዝብ ዋና ጦር አዛዥ በወቅታዊ ጉዳዮች ላይ ማብራሪያ ሊሰጡን ስለመጡ ከልብ እናመሰግናለን። አመሰግናለሁ። አመሰግናለሁ። እስኪ በአጠቃላይ እንግዲህ በሰሞኑ በተለይም በመካነ ሰላም አካባቢ አንዳንድ የተፈጠሩ ችግሮች አሉ። በተለይም በሃይማኖት ተቋማት ላይ በህዝቡ የተነሱ አንዳንድ ጥያቄዎች አሉ። በእነሱ ላይ ያለው አስተያየት ምን ይመስላል? አመሰግናለሁ። የሰሞኑን በመካነ ሰላም የተፈጠረው በመስጊድ ላይ የተፈጠረው ግድያ እንደ አፋ ህዝባዊ ድርጅት አጠቃላይ በእዛችንም ያዘንበት ሁኔታ ነው ያለው። ያ ድርጊት በጣም አጸያፊ ነውረኞች ያደረጉት ነው። ይሄ ነገር መደረግ ጭራሽ ያልነበረበት የተደረገ ነው። በዋነኛነት ግን በዚህ ህዝቡ ምንድን ነው የሚለውን ነገር በሚገባ ማወቅ እና ማጣራት ያለበት ጉዳይ ነው። ድርጊቱ መፈጸሙ አስነዋሪ ነው። ይህን ደግሞ ያደረጉት እነማን ቢሆነ ወደፊት ማን በተጣስተ የሚነገር ቢሆንም ግን አንድ ለህዝባችን ላረጋግጥ የምፈልገው በውስጥም በውጭም ባለ ህዝባችን ማወቅ ያለበት ነገር አፋድ ወይም የአማራ ፋኖ ህዝባዊ ድርጅት በዙ ጉዳይ ላይ ምንም አይነት እጁን እንደሌለበት ህዝባችን እንዲያቀለን እንፈልጋለን። እንደዚህ አይነት መጥፎ ድርጊትም አንፈጽምም፣ ፈጽመንም አናቅም። ወደፊትም ቢሆን ልናደርገው የምንችልም ጉዳይም አይደለም። አፋሃድ ወይም ደግሞ ጠቅላይ ይዛችን አጠቃላይ የሃይማኖት ተቋም ሳይሆን የነጻነት ተቋም ነው። እንደዚህ አይነት መጥፎ ድርጊትም የሚሰራም ኃይልም አይደለም። በዚህ ጉዳይ ላይ እጃችን እንደሌለበት ህዝባችን እንዲያቅልን እንፈልጋለን። እንዲያውም ከምንታገልበት አንድና ትልቁ ነገርም የሃይማኖቶች መከበር ነው። ለዚህም በድርጅታችንም አንተ ሙስሊም ነህ፣ አንተ ክርስቲያን ነህ በሚል መከፋፈልም የለም። እንዲያውም በጥሩ መተሳሰብ የክርስትና ሃይማኖትም ሲደርስ፣ የእስልምና ሃይማኖትም ሲደርስ በሚከበርበት ወቅት ሁላችንም በጉጉት የምንጠብቀው እና በጉጉት በፍላጎት የምናከብረው ጉዳይ ነው እና እንደዚህ አይነት አጸያፊ ስራ በእኛ በኩል እንዳልተፈጸመ ህዝባችን እንዲያውቅ እንፈልጋለን። በሌላ በኩል ይህን ጉዳይ እንግዲህ ሁላችንም እንደሰማ ነው፣ የወጣ ሪከርድም አለ። እንግዲህ ያ ሪከርድ እነማን ሲመላለሱ እንደነበር እና በየትኛው አደረጃጀት ያሉ ሰዎች እንደሆኑ ህዝባችንም ጠንቅቆ የሚያውቀው ጉዳይ ነው። ይሄንን እራሳቸው አጣርተው ለህዝቡ ግዴታ ሁኔታውን፣ ሂደቱን እውጅ የማድረግ ግዴታም አለባቸው። ስለዚህ በዚህ በፋኖ አደረጃጀት በርካታ ፋኖ አለ። በእኛ ባለ አደረጃጀት እንግዲህ በመጥፎ ስራ የተሰማራ ማንም ኃይል የለም። በሌላ አደረጃጀት ደግሞ ካለው ኃይል በስም እየጠቀሱ እነማን እንዳደረጉት ሁሉ ሲናገሩ ነበረ። ይሄ እስከ መጨረሻው አጣርቶ እንግዲህ በዛ በኩል ያለው ተቋም ራሱን ለህዝብ የሚያጋልጥበት ወንጀለኞችንም እንግዲህ ለሚመለከተው የሚያቀርብበትና ላደረጉት በደል ግፍ እነዛም ሰዎችም ተጠያቂ የሚሆኑበትም ሁኔታ መፈጠርም አለበት የሚል እምነት አለኝ። በሌላ በኩል የክርስትና እና የእስልምና እምነት በብዙ ሺህ ዓመታት አብሮ የኖረ ሃይማኖት ነው። በእነኚህ ሃይማኖቶች ላይ አለምንም ችግር በጥሩ መከባበር ነው እዚህ የደረሱት እና አሁንም ቢሆን ይሄ መቀጠል አለበት። በእያንዳንዱ ቤተክርስቲያን፣ በእያንዳንዱ መስጊድ በሚሰራበት ወቅት የሙስሊሞችም ሆነ የክርስትና አማኝ ህዝባችን ገንዘብ አለበት፣ እውቀት አለበት፣ ጉልበት አለበት። እያንዳንዱ መስጊድ በሚመረቅበት ወቅት የክርስቲያን ወገኖቻችን ሰንጋ ይዘው ይመጣሉ። ቤተክርስቲያን በምትመረቅበት ወቅት የሙስሊም ወንድሞቻችን ሰንጋ ይዘው ይመጣሉ። ስለዚህ እነኝህ ሁለቱ ሃይማኖቶች ለረጅም ጊዜ ተከባብረው የኖሩ ሃይማኖቶችም ስለሆኑ ያንን ባህላችንን ማንነታችንን አጠናክረን የምንቀጥልበት ሁኔታ ነው የሚኖረው እንጂ ማንም ግለሰብ ባንዳ ተላላኪ የሌላ አጀንዳ ተሸካሚዎች ባደረጉት ነገር ሙስሊሙ በክርስቲያን ወገኖች ላይ አንድም አይነት ቅሬታ ሊይዝም አይገባውም። ከአሁን በፊት የነበረም ልምድም ስላለ በዚህ በኩል ክርስቲያኑ በእስላሙ ላይ፣ እስላሞችም በክርስትና ወገኖቻችን ላይ እንትን ጥላቻም የለም። ይህንን የሚያደርጉት ቅጥረኞች ናቸው፣ ባንዳዎች ናቸው። ቤተክርስቲያን ላይ ሂደው የዋድሙ እንደነበረ እናውቃለን። መስጊድም ሂደው የዋድሙ እንደነበረ እናውቃለን። አሁን መካነ ሰላም ላይ ተጀምሯል። ወደፊት በእርግጠኝነት ቤተክርስቲያን ላይም ጥቃት ይሰነዘራል እና አንዱን አንዱን እያካሰሱ አንዱን በአንዱ ጥላቻ እንዲኖረው እያደረጉ የራሳቸውን ስልጣን የራሳቸውን ፍላጎት ለማራዘም ስለሆነ ዋናው ዓላማና ፍላጎቱ ይህንን ህዝባችን አውቆ ወንጀሎኞችን በጥንቃቄ የማወቅ የመለየት እና በነዛ ላይ ትችት፣ ወቀሳ የማድረግ ማንኛውንም እርምጃ መውሰድ አለበት። ስለዚህ መስጊድ የአላህ ቤት ነው፣ ቤተ ክርስቲያንም የእግዚአብሔር ቤት ነው። እዚህ ላይ ሄዱ ይህን ወንጀል መፈጸም ማለት ከድፍረትም በላይ ድፍረት ነው። እነኚህ ሰዎች ሃይማኖት አልባዎች ናቸው። አማራንም አጠቃላይ የሀገራችንንም የካዱ ካሃዲዎች ናቸው። ምን ጊዜም ቢሆን ከካዲዎች የሚጠበቅ ስራ ስለሆነ ለዚህ ህዝባችን በተለይ ህዝበ ሙስሊሙ ተረጋግቶ ከክርስቲያን ወንድሞች ጋር አንድነትን የሚያጠናክርበት አብሮ ሆኖ የሚታገልበት የሚያታግልበትና ወንጀለኞችን ምን ጊዜም ቢሆን መታገል ያለበት ጉዳይ መሆን አለበት ብዬ ነው ማምነው በዝ ልክ ህዝባችን እንዲረዳያልን ፍ እንፈልጋለን። አመሰግናለሁ። አመሰግናለሁ አርበኛ ኮሎኔል ፈንታሁን ሙሃቤ በመጨረሻም እንደው ለትግሉ ደጋፊዎች ለአማራ ህዝብ ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለህ አስተላልፍና እንሰነባበት በዚህ ላይ እኔ ላስተላልፍ የምፈልገው አሁን ወዲያ መልእክቱ ከማስተላለፍ በፊት አጠቃላይ በድርጅታችን ባፋሪ በኩል ጥሩ ቁመና ላይ ነው ያለ ነው በፖለቲካውም በወታደሩም በሁሉም ጥሩ ቁመና ላይ ነው ቁመና ላይ ነው ያለ ነው በውስጡም በውጭም ያለ ደጋፊያችንም ጥሩ እንቅስቃሴ እያደረገ ነው ያለው። ስለዚህ ከጊዜ ወደ ጊዜ በሁሉም እንግዲህ የመጨመር እንጂ የመቀነስ ነገር አይደለም ያለው። ባለፈ ከነበረም ዓመታትም ጥሩ ልምድና ተሞክሮ ያገኘንበት ነው። ስለዚህ በውስጡም በውጭም ያለም ህዝባችንም አንድነቱን አጠናክሮ ትግሩን የምናፋጥንበትና የህዝባችንንም የሀገራችን ነፃነትም የምናረጋግጥበትን ሁኔታ መፍጠር አለብን። ለዚህም የሚዲያ ባለሙያችን ይሁን ሁሉም ስለ አጠቃላይ ስለ አማራ ህዝብ ብቻም ሳይሆን ስለ ሀገራችን ያገባኛል የሚል ሁሉ የነቃ ተሳትፎ ማድረግ አለበት ለማለት ነው። አመሰግናለሁ። አርበኛ ኮሎኔል ፈንታሁን ሙሃቤ የአፋሀድ አጠቃላይ ምክትል ሊቀመንበር፣ እንደዚሁም ዋና የጦር አዛዥ የአፋሀድ ወሎ ቤት አማራ ጠቅላይ ግዛት ህዝብ ዋና የጦር አዛዥ ለሰጡን ወቅታዊ ማብራሪያ ከልብ አመሰግናለሁ።